እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ ተወለደ በስተቀር የእግዚአብሔርን መንግስት ማየት አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 እንኳን ለጌታችን ለኢየሱስ ክርስቶስ ሰባተኛው ጾም፣ ሰባተኛው ሳምንት ኒቆዲሞስ ተብሎ በቤተክርስቲያናችን በሚታወቀው እንኳን አደረሳችሁ። በዚህ ሳምንት ውስጥ የኒቆዲሞስን ታሪክና እንዲሁም ደግሞ በህይወታችን መሰረታዊ ስለሆነው ስለ ጥምቀት፣ ስለ መዳን በር የሚስጢራት ሁሉ በር ስለሆነው ስለ ጥምቀት የምንማማርበትና የምናስብበትን ሳምንት ኒቆዲሞስ በመባል ተሰይሟል። ይህም ደግሞ ቅዱስ ያሬድ የሰየመልን ነው። በዚህ ሳምንት ውስጥ የዮሐንስ ወንጌል ምዕራፍ ሦስት ከቁጥር አንድ ጀምሮ ይነበባል። የአይሁድ መምህር የሆነው ኒቆዲሞስ የተባለ ቀን ቀን በቤተ መቅደሳቸው በምኩራብ በአይሁድ ቤተ መቅደስ አገልግሎት እየሰጠ እያስተማረ የሙሴን ሕግ እያስተማረ የሚውል ማታ ደግሞ ወደ ጌታችን ኢየሱስ ክርስቶስ እየመጣ ሚስጥር የሚካፈል መምህር ነው። ይህ መምህር በአይሁድ ዘንድ ታላቅ የተባለ መምህር ነው። ወደ ጌታችን ኢየሱስ ክርስቶስ ሲመጣ፣ ደግሞ ወደ አማናዊ መምህር ሲመጣ ተማሪ ሆኖ ነው የመጣው። ማታ ማታ ይመጣል። ከጌታችን ኢየሱስ ክርስቶስ እግር ስር ተቀምጦ ይማራል። እንዳውም በቤተክርስቲያናችን በጾመ ድጓው ላይ ረቢ ሰገደ ለረቢ መምህር ለመምህር ሰገደ። መምህር የተባለው መድኃኒታችን ኢየሱስ ክርስቶስ ነው። እውቀቱንም ሲጠይቀው ነበረ። በአይሁድ ዘንድ ምን አይነት እውቀት እንደነበረው በመጀመሪያ ወደ ጌታችን ኢየሱስ ክርስቶስ እንደመጣ፣ ከእግዚአብሔር ዘንድ ካልመጣ በስተቀር ይህን አንተ የምታደርገውን ተአምር የሚያደርግ ማንም የለም፣ ከእግዚአብሔር እንደተላክ እናውቃለን እያለ ለጌታችን ለኢየሱስ ክርስቶስ ይናገራል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ደግሞ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ መምህር ነው፣ የመጽሐፍ እውቀት አለው። በብሉይ ኪዳን ውስጥ የተረዳውን መረዳት በሙሉ እዚህ ጋር ሲደርስ ምንም እንዳላወቀ ሆነዋል። የሰው ልጅ ድጋሚ መወለድ እንዴት ይችላል ብሎ ጠየቀ። ወደ እናቴ ማህፀን ተመልሼ እንደገና ድጋሚ እንዴት እወለዳለሁ? አርጅቻለሁ ትልቆ ሆኛለሁ፣ እንዴት መወለድ እችላለሁ አለ። ሚስጥሩ ግን ሌላ ነው። ሚስጥሩ በሐዲስ ኪዳን ላለን ለእኛ የተገለጠ ነው። መድኃኒታችን ኢየሱስ ክርስቶስ ራሱ ተጠምቆ ጥምቀትን የመሰረተልን ታላቅ አምላክ ነው። አባታችን ቅዱስ እግዚአብሔር ያደረገውን ነገር ነው አድርጉ ያለን፣ ያላደረገውን አይደለም። በምድር ላይ 33 ዓመትም ሲመላለስ እኛ እንድንጓዝበት መንገድ ሁሉ በጌታችን በኢየሱስ ክርስቶስ እንዲሆን ያደረገልን እርሱ ነው። ስለዚህ የክርስትና መንገድ ሚስጥራትን ለመካፈል ከቅዱሳን መላእክት ጋራ ህብረት እንድናደርግ የመጀመሪያው ማከናወን ያለብን ጥምቀት ነው። ከዚህ የተነሳ መምህሩን ሊያስተምረው የወደደው የመጀመሪያው ነገርና መሰረታዊ የሆነው ነገር ጥምቀት ስለሆነ የሰው ልጅ ድጋሚ መወለድ አለበት አለው። እንዴት ወደ እናቴ ማህፀን ተመልሼ እንደገና ድጋሚ ልወለድ ይችላሉ ብሎ ለጠየቀው ደግሞ የተወለደ ሰው ድጋሚ የሚወለደው ከውሃና ከመንፈስ ነው እንጂ አንተ እንደምታስበው በፍጡር ሀሳብ ወይም ደግሞ ድጋሚ ወደ እናት ማህፀን ተመልሶ ድጋሚ መወለድን አይደለም። ከውሃና ከመንፈስ የተወለደስ ምን ያገኛል? የእግዚአብሔር ልጅ ይሆናል። ልጅነትን ያገኛል፣ ስልጣን ያገኛል። ምን ለመሆን? የእግዚአብሔር ልጅ ለመሆን ስልጣን ያገኛል። ካለበት ከባርነት ነፃ የሚወጣ ከታሰረበት የሚፈታ እርሱ የእግዚአብሔር ልጅ ሲሆን ነው። የእግዚአብሔር ልጅ ለመሆን ደግሞ አምኖ መጠመቅ ያስፈልጋል። ለዚህ መንፈሳውያን የመንፈሳዊያንን መንገድ መከተል የሚያስፈልገው የመጀመሪያው ሐሳብ ማድረግም ያለብን የመጀመሪያው ጥምቀት ነው ማለት ነው። ከዚህ የተነሳ ትልቁን ሚስጥር ለኒቆዲሞስ አስተማረው። ከዚህም ነው ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ ይላል። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው አለው። ለዚህ መንፈሳውያን የመንፈስን መንገድ ለመከተል መጀመሪያ መወለድ ያለብን ከመንፈስ ቅዱስ ነው ማለት ነው። ከውሃና ከመንፈስ ቅዱስ ተብሎ ተገልጧል። ክርስቲያን የሚሞተው ሞት አንድ ሞት ነው። ሁለት ልደት ያለው አንድን ሞት ይሞታል፣ አንድ ልደት ያለው ደግሞ ሁለት ሞት ይሞታል። ስሌቱ ይሄ ነው። አንድ ልደት ያለው ከእናትና ከአባት ከስጋ ብቻ የተወለደ ስጋውያን ናቸው። የመንፈስ ዓለም አይኖራቸውም ወይም የእግዚአብሔር የሰጠውን በጎ ጥሪ በጎ ቦታ መንግስተ ሰማያትን ሊያገኝ አይችልም። ሁለተኛ ያልተወለደ ከስጋ የተወለደ ስጋውያን ብቻ ስለሚሆኑ ከመንፈስ የተወለዱት ግን እነርሱ የሚሞቱት አንድ የስጋ ሞት ብቻ ነው። ከአንድ ውልደት ብቻ አንድ ልደት ብቻ ያለው ግን እሱ ሁለት ሞት ይሞታል። አንደኛ የስጋ ሞት ይሞታል፣ የመንፈስ ሞትንም ይሞታል። በግራ የቆሙት የሚባሉት ይህ የመዳን ድርሻ ያላገኙት ያልመጡት ወደ ልደት ያልመጡት የእግዚአብሔር ልጆች ያልተባሉት እነሱ በግራ ቆመው የሚፈረድባቸው ሆነው አግኝተናል። በማቴዎስ ወንጌል ምዕራፍ 25 ከቁጥር አንድ ንድ ጀምራችሁ ስትመለከቱ ይህን ያመለክታል። ስለዚህ ሁላችንም የመጀመሪያ ሚስጢር መካፈል ያለብን ከጥምቀቱ ስለሆነ በገላትያ ምዕራፍ አራት ከቁጥር አራት ጀምራችሁ ስትመለከቱ ጌታችን ኢየሱስ ክርስቶስ ጊዜውን ጠብቆ በመጣ ጊዜ ልጆች እንባል ዘንድ አባ አባት ብለን የምንጮበትን የልጁን መንፈስ ወደ ልባችን ላከ። ከዚህ በኋላ እናንተ ልጆች ናችሁ እንጂ ባሪያዎች አይደላችሁም፣ ልጆችም ከሆናችሁ በክርስቶስ የእግዚአብሔር ወራሾች ናቸው ይላል። ስለዚህ መንግስቱን ለመውረስ መጀመሪያ ማከናወን ያለብን ሚስጥረ ጥምቀትን ስለሆነ ለኒቆዲሞስ ያስተማረው ትምህርት ይሄ ነው። በመጀመሪያ ጥምቀትን፣ ልደት ማግኘትን ያስፈልጋልና የአይሁድን መምህር ጥምቀት ያስተማረበት ታላቁን ምስጢር የገለጠበትን ሳምንት እናስባለን። በድጋሚ እንኳን አደረሳችሁ። ለቀጣዩ ለሆሳይና ክብረ በዓል በሰላም ያደርሰን። መልካም ጊዜ በጋ ሶመ ጎፍታ ኬኛ ኢየሱስ ክርስቶስ ቶርቤ ቶርበፋ ያደኔ ከበጅኔ ኦሉን ነጋፍ ጃለላን ቶኩማን እቲን እሽን ገኤ ኑ ገኤ ቶርቤን ኩን ኣከሙጋ ሰመነ ክርስቲያና ኬኛቲ ቶርቤ ኒቆዲሞስ ጀደሙዳን ቤከማ